እናት አባትን በአሁን ሰዓት አስፈላገ። ምክንያቱም ባል ማለት ሁሉ ነገርሽ ነው። አካልሽ ነው። አይንሽ ነው። በቀደም ነው ለሱ እኮ ነው አይደለም ምን ነው ጥር ምጥርጥርምንጥርምተካትላልች አንድ ሰሞን በፍቅር እያዘች ምናምን ብሎ ብዙ ልጆች አስተያየት ሰጥተዋል። አዛ ነው በፍቅር እያዘች ነው።

ሴቶች ነው በሱ በኩል የመጣው እችማንት የምባሏም ባስቡላ ደ ፍቅር ጥያቄ ጠየቀችላት። ሚስት እኮ የግድ ቤት ሆነው እየተወጣች ያለችው እሱ ረስተቱ እየተማረ አይደለም፣ ትታው ሜዳ እየተማረ አይደለም። ጭራሽ ነጭ በነጭ እንደቆረበ ሰው ነጭ በነጭ ለብሰው አይ ብላ እርጉዝ ነች ከተባለ ቀን ጀምሮ ልጁ የለም። ከእሷ ጋር እርጉዝ ስትሆኑ ፀባይ መኖር አለመኖር አይደለም። ፀባይ እንዲኖርሽ እኮ ግዴታ ባልሽ ስራት መያዝ አለብን። ባሏ እንደዚህ ከፈለገ ሴት ጋር ሸሽ ገዳሚ እያለ የምንጸባይ ነው። አብርሽ አንድ እሷ እየለመነ ነው እኔ ወደ እኔ ነኝ እያለ ስንቴ ነው እርጉዝ ሆነ ራሱ ስንቴ ነው እየለመነ ነበረ። በቃ አሁን አልሰማሁም። እሷኮ እሷኮ ማለት ነው ትመለስ ነበረ እሺ ብላ ስንቴ ነው ታርቄ የተመለሰችው። ግን እሱ እሷን ቤት ያስገባል። ሲወጣ እሱን ሴቶቹ አይደቅም። ለምን ብርም ስላለው ለዛ ነው መሰለኝ። እና እሱ ካገኘው ሴት ጋ እሽኮኮ ገዳሜ እያለ ራንክ ነው እያለ ይላላታል። እሷ ቤት ቁጭ ብላ እሷ ምን እዳ አለባት? እግዚአብሔር በዚህ እንትን ሩታን እና ያልቀየማትም። ምክንያቱም አንዳንዴ ታበዘዋለች እንጂ ሴትነቷን ክብሯን አስጠብቃ ካረገዘች በኋላ አንዳንድ ወንዶች ምንድነው የሚያስቡቅ? ሴት ልጅ ከወለደች ካረገዘች በኋላ ማንም አይፈልጋትም የሚለውን ነው ጭንቅላታቸው የሚያስበው ግን እሷ ሁሉንም ነገር ተቋቁማ እርጉዝ ሳትወልድ ነው። ፍታኝ ብላ ፈታችሁ ከፈታችሁን በኋላ እሱ ደግሞ አሁን ልጅ ከወለደችለት በኋላ እርጉዝ እያለች ምን ላምጣልሽ፣ ምን ላርግልሽ ያላላልን። አሁን መኪና ቢገዛ ወርቅ ቢገዛ ሴት ልጅ እርጉዝ ሆና አንድ እንትን ከሌች ወደኋላ አትመለስም። ዋናው እርግዝናው ነው። እርግዝና ላይ አሁን ሁለቱም ላይ ችግር አለው። የሆነ ችግር ማ አላችሁ ግን አላውቅም። የሚያውቀው ግን ፈጣሪ፣ እስካሁን ድረስ እሱ ፈጣሪ ነው የሚያውቀው። ግን ሩታ አሁን ላይ እያደረገች እዚህ ለዚህ እንትን ኤርሜላ ጋር ይሄድና ተላልጦ ተላልጦ እንደ ሽልትልጥ ተመልሶ እሱ ይህ ስጨርስ ደግሞ ልጄ ነው አሳየኝ። መብቷ ነው፣ ልጁን ያለማሳየትም ሥርዓቱን እስካለያዘ ድረስ ማለት ነው። አሁን እሷም ግን አንዳንዴ እንደ ሴት ምናስብ ከሆነ ተሰብራለች። በቃ ሌላ ወንድ የትኛው ወንድ ነው የሚፈልጋት? ግን ፈጣሪ ይቅር በለኝ ለእሷ ያለው ይሆናል እንጂ እሱን በስነ ስርዓት ምትስ ከሆነ እሱም ደግሞ እሷን ሚየስ ከሆነ የሆነ አስፈላጊ አይደለም። በፕራንክ የሚሆን ምንም የሚሆን አንድ ሴትን ወዶ ካገባ በቃ፣ ያቀን በመጀመሪያ ቀን ወዶ ካገባ ማለት ነው ሌላ ሴት በጎኑ ለምን አስፈላጊ ጀመር እነሱ ስህተት ያደረጉት ጋብቻቸው ጋብቻቸው ላይ ነው። በስርዓት ማለት በወግ በማድረጉ ስርዓት ጠብቆ ቢጋቡ ሁሉም ነገር እንደ ሰርግ ሁሉም ነገር ሚካሄድ ዱባይ ሄዶ ደገሱ ምናምን ይሄ እኮ ምንም ማለት አደለም። ሁሉም ዱባይ ሄዶ ያ ጊዜ ራሱ ብዙ ኢትዮጵያውያን እንትን ብለሃል ለምን ቂጧን እያሳየች ነው የነበረቸው? የእሷ ሰርግ ላይ በጣም ተቃውሞ አንገቱን አስከፍታለች። ለምን ካላቸው በእውነት ቄጡ የምታይ ልብሱ ነው ለብሱ የወጣቸው። በተለይ ወይ ከኋላ ቢሆን ችግር የለም፣ የአፍሪካ ስታይል ነው እንላለን። ኢትዮጵያ ላይ እንዲስታይል የለም። ይሄ ቀጥ እንደመጣ እስታይሉን ለብስ መጠ ሁለቱ ሁለቱም ሁለቱም ላይ ችግር አለ ላለው፣ አንዳንድ ሳስብ ደግሞ ሩታ ሴትነቷን እንትን ማለት አሁን እሱ ልጅ ወልዳለች፣ አርግዛለች፣ ማንም አይፈልጋትም። ማሬ እሷ ማሰቃቀል ያለበት ታውቂያለሽ? ወላ ሀሳብ ስታመጣ እኮ ነው ልጁ ወደ ራሱ ተመልሶ ሲሰክሰን ይሁን አላክ ይቅርታ መጠየቅ ምን ማለት የጀመረ ከዚያ በፊት ምን እያላት ነበረ ትሄድ ኤርሜላን ከእሷ ከእርጉዙ ሚስት ከሩታ ይልቅ እኩል ለሄርሜላ ነበር እያደለ የነበረው። እሷ ደግሞ እንደ ሄርሜላ ፍቅር አታሳየውም። ሄርሜላ እኮ ፍቅር